አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 22 በዚች ቀን የፋርስ ንጉስ የሳቦር ልጆች የከበሩ ኮቶሎስና እና እህቱ አክሱ በሰማዕትነት አረፉ። ለቅዱስ ኮቶሎስም ጣጦስ የሚባል ክርስቲያን ወዳጅ አለው። ይህም ንጉስ ሳቦር እሳትን የሚያመልክ ነው። ብዙዎች ምእመናንን ስለሚያሰቃያቸው ክብር ይግባውና የክርስቶስ ስም ይጠራ ዘንድ በዚያ ውራት የደፈረ የለም። ይህም ጣጦስ በአንዲት ሀገር ላይ ገዢ ነበር። እርሱ ክርስቲያን እንደሆነ በንጉሱ ዘንድ ወነጀሉት። ንጉሱም ስለ እርሱ የተነገሩ እውነት እንደሆነ ወይም እንዳልሆነ ያረጋግጥ ዘንድ ሌላውን መኮንን ወደ እርሱ ላከ። ሁለተኛም ክርስቲያንን ያገኘ እንደሆነ ጽኑ ስቃይን እንዲያሰቃይ አዘዘው። የንጉስ ልጅ ኮቶሎስም ይህን ነገር በሰማ ጊዜ ወዳጁ ጣጦስ ወዳለበት ወደዚያች ሀገር ሄደው ያ መኮንንም በደረሰ ጊዜ ጣጦስን በንጉስ እንደወነጀሉት እንዲሁ ክርስቲያኑን አገኘው። በዚያን ጊዜም የእሳት ማንደጃ ሰርተው ጣጦስን እንዲያቃጥሉ አዘዘ። ቅዱስ ጣጦስ ግን በመስቀል ምልክት በእሳቱ ላይ አማተበ፣ እሳቱም የውሃዲት ተመልሶ ጠፋ። ኮቶሎስም ይህን ተአምር ባየ ጊዜ እጅግ አድንቆ ጣጦስን ወንድሜ ሆይ ይህ ስራይ እንዴት ተማርካ እና አወቅ አለው። ጣጦስም ይህ ከስራ አይደለም፣ ክብር ይግባና ከጌታችን ኢየሱስ ክርስቶስ ሃይማኖት ይህ ድንቅ ታምር ይደረጋል እንጂ ብሎ መለሰለት። ኮቶሎስም እኔ በክርስቶስ የማምን ከሆነ እንደዚህ ልሰራ እችላለሁን አለው። ጣጦስም እንዲህ ብሎ መለሰለት፣ በእርሱ ካመንክበት ከዚህ የሚበልጥ ታምራት አድርጋለህ። በዚያንም ጊዜ ቅዱስ ኮቶሎስ ክብር ይግባና በጌታችን ኢየሱስ ክርስቶስ አመነ። በዚያን ጊዜም ነበልባሉ እጅግ ከፍ ከፍ እስከሚል እሳቱን አነደዱ። ቅዱስ ኮቶሎስም ቀረብ ብሎ በእሳቱ ላይ በመስቀል ምልክት አማተበ። እሳቱም ወደ ኋላ አስራ ሁለት ክንድ ተመለሰና ጠፋ። ከዚህም በኋላ መኮንኑ ወደ ንጉሥ ሳቦር ከመኮንኑ ከጣጦስና ከልጁ ኮቶሎስ የሆነውን ሁሉ ጻፈ። ንጉሡም ሰምቶ ጭፍራ ልኮ አስቀረባቸው። የቅዱስ ጣጦስን ራሱን በሰይፍ ቆረጠውና የሰማዕትነት አክሊል ተቀበለ። ልጁ ቅዱስ ኮቶሎስን ግን ጽኑ ስቃይን አሰቃየውና ደግሞ እንዲያሰቃየው ለሌላ መኮንን ሰጠው። እርሱም ብዙ ካሰቃየው በኋላ አሰረው። እህቱም አክሱ ወደ እስር ቤት ወደ እርሱ መጣች። ወደ ቀድሞ ስራው እንዲመለስ ተሸነግረው ዘንድ አባቷ ልቋታልና። እርሱ ግን እህቱን ገሰጻት፣ መከረት፣ የቀናች ሃይማኖትንም አስተማረት። ያን ጊዜም ከስህተቷ ተመልሳ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነች። ከዚህም በኋላ ወንድሟ ቅዱስ ኮቶሎስ ወደ አንድ ቄስ ላካት፣ እርሱም የክርስትና ጥምቀትን በስውር አጠመቃት። ወደ አባቷም ተመልሳ እንዲያለችው አባቴ ሆይ ለእኔና ለወንድሜ ለኮቶሎስ የሆነውን ናንተ ቢደረግልህ ይሻልሃል። ክብር ይግባውና ሰማይና ምድርን በውስጣቸውም ያለውን ሁሉ ከፈጠረ ከጌቴ ኢየሱስ ክርስቶስ በቀር ሌላ አምላክ የለም እና ይህንንም ነገር አባቷ ከእርሷ በሰማ ጊዜ በእርሷ ላይ እጅግ ተቆጥቶ ነፍሷን በእግዚአብሔር እጅ እስከሰጠች ድረስ ጽኑ ስቃይን እንዲያሰቃዩ ታዘዘ። በዚህም ምስክርነቷን ፈጽማ የሰማዕትነት አክሊልን ተቀበለች። ወንድሟ ቅዱስ ኮቶሎስን ግን በፈረሶች ጅራት ውስጥ አስረው በተራሮች ላይ አስሮጧቸው። ስጋውም ተቆራርጦ ተበተነ። ነፍሱንም በፈጣሪው እጅ ሰጠ። የቀረውንም ስጋውን ወደ ሶስት ቆራርጠው የሰማይ ፎች ይበሉት ዘንድ በተራራ ላይ ጣሉት። በእንደዚህም ሁኔታ ምስክርነቱን ፈጽሞ የሕይወት አክሊንን በመንግስት ሰማያት ተቀበለ። ወታደሮችም ሲመለሱ የሰማዕታትን ስጋ ይወስዱ ዘንድ በሀገር አቅራቢያ ያሉ ቀሳውስትንና ዲያቆናትን እግዚአብሔር አዘዛቸው። እነርሱም በሌሊት ሄደው የቅዱሳን ሰማዕታትን ስጋቸውን ወስደው በታላቅ ክብር ገነሷቸው። እንደ በረዶም ነጭ ሆኖ አግኝቷቸዋልና የመከራው ወራትም እስቲፈጸም ድረስ በመልካም ቦታ ኖሯቸው። ከዚያም በኋላ የአማራሽ ቤተ ክርስቲያን ተሰርቶላቸው የቅዱሳን ስጋቸውን በዚያ ኖሩ። ከስጋቸውም ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን እኛንም በጸሎታቸው ይማረን በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን የከበረ ዮልዮስ በሰማዕትነት ያረፈበት መታሰቢያ ነው። ይህም ቅዱስ አቅፋሀስ ከሚባል ሀገር ነው። ክብሬግባና ጌታችንም ስለ ቅዱሳን ሰማዕታት ለስጋቸው እንዲያስብ ገላቸውም ሊጽፍ ስጋቸውንም ገንዞ እያንዳንዱ ወደ ሀገራቸው እንዲልክ ያቆመው ነው። እግዚአብሔርም በመኮንንቱ ልብ መታወርን ስላመጣ ለሰማዕታት ይህን ያህል በጎ ስራ ሲሰራ ምንም ነገር አይናገሩትም። ስለ ጣዖት አምልኮም አያስገድዱትም ነበር። ጽህፈትም የሚያውቁ ሶስት መቶ አገልጋዮች ያሉት እነርሱም የሰማዕታትን ገድላቸውን እየተከታተሉ ይጽፋሉ። በመሰቃየትም ሳሉ ሰማዕታትን ያገለግላቸዋል፣ በቁስላቸውም ውስጥ መድኃኒት ያደርግላቸዋል። ሰማዕታትም ይመርቁታል፣ እንዲህ ብለው ትንቢት ይናገሩለት ነበር። አንተም ክብሬ ግቧና ስለ ጌታችን ኢየሱስ ክርስቶስም ደም ይፈስ ዘንድ አለህ ከቅዱሳን ሰማዕታት ጋር ትቆጠራለህ። የካዲ ዲዮግሪጫኖስ የግዛቱ ዘመን በተፈጸመ ጊዜ ዮልዮስ ከቅዱሳን ሰማዕታት ከቁጥራቸው አንድ ሊያደርገው ወዶ ቅዱሳን ሰማዕታትም ትንቢት እንደተናገሩለት በመኮንኑ ፊት ስለከበረ ስሙ ይታመን ዘንድ ለግብጽ ሀገር ደቡብ ወደ ሆነች ወደ ገምኑዲ ወደ መኮንኑ አርማኒዎስ እንዲሄድ ክብሬ ግባና ጌታችን ኢየሱስ ክርስቶስ አዘዘው። ወዲያውኑ ተነስቶ ሄደ። ከዚያም ደርሶ ክብሬ ግቦና በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ታላቅ ሰቃይን ብዙ ጊዜ አሰቃየው፣ እግዚአብሔርም ያለ ጥፋት በጤና ያስነሳው ነበር። ከዚህም በኋላ ምድር አፏን ከፍታ ጣዋታቱን ተወጣቸው ዘንድ ቅዱስ ዮልዮስ ክብሬ ግቦና ወደ እግዚአብሔር ጸለየ። ወዲያውኑ አፏን ከፍታ ሰብአ ጣዋታትን መቶ ሰላሳ የሆኑ ካህናቶቻቸው ዋጠቻቸው። በዚያንም ጊዜ ቅዱስ ዮልዮስን አምጥተው ለአማልክት በግድ እንዲያሰግዱት መኮንኑ አዘዘ። ጣዖታቱ ግን ከካህናቶቻቸው ጋር ጠፍተው አገኟቸው። በዚያ ያሉ ሕዝቦችም ይህን አይተው እጅግ አደነቁ። ክብር ይግቧና በጌታችን ኢየሱስ ክርስቶስም አመኑ። መኮንኑ አርማኒዎስም ጣዖታቱን ከካህናቶቻቸው ጋር እንደጠፉ ባየ ጊዜ ክብር በጌታችን ኢየሱስ ክርስቶስ አመነ። ከቅዱስ ዮልዮስም ጋር ወደ አትሪብ ሄደው በመኮንኑ ፊት ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመኑ። የአትሪብ መኮንን ግን ቅዱስ ዮልዮስን እጅግ ጭንቅ የሆነ ስቃይን አሰቃየው። ክብር ይግባውና ጌታችንም ያለ ጥፋት ያስነሳው ነበር። በአንዲን ትምለት የእጣቶቻቸው በዓል በሆነ ጊዜ በሽልማት ሁሉ ሸለማቸው። በመብራቶችና በስዕሎችም ዘንባባም አስጌጧቸው። በማግስቱም መጥተው በዓላቸውን ለማክበር በዋዜማ አዘጋጅተው የጣዖቱን ቤቶች ዘግተው ወደ ቤታቸው ገቡ። ቅዱስ ዮልዮስም ጣዖታቱን ያጠፋቸው ዘንድ ወደ እግዚአብሔር ለመነ። በዚያን ጊዜም ጌታችን መልአኩ ልኮ ጣዖታቱን ራሶቻቸውን ቆረጠ፣ ፊቶቻቸውንም በፍም አጠቆረ፣ ሸለማቶቻቸውንና ዘንባበውን የጣዖቱን ቤት ስርዓት ሁሉ አቃጥሎ አጠፋ። ማግስትም በሆነ ጊዜ ለአማልክቶቻቸው እንደ ልማዳቸው በዓል ሊያከብሩላቸው በከበሩ ልብሶች ተሸልመው ሲመጡ ተጎሳቁለው ጠፍተው አዩቸው። የጣዖቶቻቸውንም ድካማቸውን አወቁ። እንዲህም አሉ፣ አማልክቶቻችን ራሳቸውን ማዳን ያልቻሉ እኛን ያድኑ ዘንድ እንዴት ይችላሉ? ይህንንም ተናግረው ከአትሪ መኮንን ጋር በክብር ባለቤት በጌታችን ኢየሱስ ክርስቶስ በአንድነት አመኑ። ከዚህም ደግሞ ቅዱስ ዮልዮስ ጠዋ ወደሚባል ሀገር ሄደ። ከእርሱም ጋር የገብኑዲ መኮንንና የአትሪብ መኮንን አሉ። የጠዋ መኮንን ወደሆነ እስክንድሮስ ቀርቦ በፊቱ ክብር ይግባና በጌታችን ስም ታመነ። እንዲህም አለው ገድሌን ፈጽምልኝ፣ ራሴን እንዲቆርጡ እዘዝና የምስክርነት አክሊልን ተቀብዬ ወደ ክብር ባለቤት ጌቴ ኢየሱስ ክርስቶስ እንዲሄድ እስክንድሮስም እኔ አላሰቃይህም፣ በአንተ ላይም ምንም ክፉ ነገር አላደርግም አለው። ቅዱስ ዮልዮስም አምስት መቶ የሚሆኑ አገልጋዮቹን ሴፎቻቸውን መዘው እስክንድሮስን እንዲያስፈራሉት አዘዛቸው። በዚያንም ጊዜ በእስክንድሮስ ላይ ተነስተው ለክብር ባለቤት ክርስቶስ ምስክሮቹ እንሆን ዘንድ ሁላችንንም ራሶቻችንን እንዲቆርጡ ከለዘስክ እኛ እንገድልሃለን አሉት። ዳግመኛ ርኩስ መንፈስ እንዲጫንበት ቅዱስ ዮልዮስ አዘዘው። ወዲያውኑ በመኮንኑ በእስክንድሮስ ላይ ተጫነበት። በዚያንም ጊዜ ራሶቻቸውን ይቆርጧቸው ዘንድ በጽሁፍ አዘዘ። ሁሉንም ቅዱሳን ሰማዕታት ቆረጣቸው። እሊህም ቅዱስ ዮልዮስ ልጁም፣ ቴዎድሮስ የከበረ ወንድሙ ዮንያስ፣ 500 አገልጋዮቹ፣ የገምኑዲና የአትሪ መኮንኖች፣ ብዙዎች ሕዝቦችም የሁሉም ቁጥራቸው 1500 ነው። በዚያች ቀን ከቅዱስ ዮልዮስ ጋር በሰማዕትነት የሞቱ ናቸው። የሰማዕትነት አክሊልንም በመንግስተ ሰማያት ተቀበሉ። ቅዱስ ዮልዮስን የልጁንና የወንድሙን ስጋ አንስተው ወደ እስክንድሪያ ሀገር አደረሱ። እርሱ በውስጧ ነዋሪ ሆኖ ነበርና ትውልዱ ግን አቅፋሐስ ከሚባል ሀገር ነው። በአማራ ቦታ ውስጥም አኖራቸው። ከዚያም በኋላ የአማራሽ ቤተክርስቲያንን ሰሩላቸው ከእርሳቸውም ታላቅ የሆኑ ድንቆች ተማረቶች ተደረጉ ለእግዚአብሔር መስጋና የሆን እኛንም በሁሉ ሰማዕታት ጸሎት ይማረን በረከታቸውም ከኛ ጋር ትኑር ለዛ ለማሚን በዚችም ቀን የሰማዕት ባላል መታሰቢያው ነው በረከቱም ከኛ ጋር ትኑር ለዛ አንድ አምላክ በሚሆን በአብ በወል በመንፈስ ቅዱስ ስም መስከረማያሶስ በዚች ቀን ቅዱሳን ጻርቃን መነጎሳት።